ከጤናው የሉምና ጥያቄ ላይ እጅህን ማንሳት አለብህ። የኛን የመሰረታዊ ጥያቄ ሌሎችን ለማነሳሳት እየተጠቀምክበት ነው። የድብድ ነው ያልከህ ካድሬ መሆንህ ንግግርህ ይመሰክራል። ጀዋር መሐመድ፣ የኛ ከኛ ጥያቄ እጅህን ንሳ። የእኛ ጥያቄ ወደ ሌሎች ሴክተሮች እንዲዛመት እያደረግህ ነው። ቢዛመት አንተ ምንድን ነው ምትጎዳው? ምትጎዳው ቢዛመት ዶክተሮች ያነሱት ጥያቄ መምህራን ቢያነሱት ቲቸሮች ቢያነሱት፣ ሌሎች ሌሎችም የተጎዱ በደሞዝ ማነስ እየተሰቃዩ ያሉ ኑሯቸውን መግፋት ያቃታቸው የመንግስት ሰራተኞች ይህንን ጥያቄ ቢያነሱት፣ አንተን እንዴ ከኪስ ደሞዝ የምትጨምርላቸው? ደግሞ እኛ ብለህ ታወራለህ። የእኛን ጥያቄ ብለህ ታወራለህ። አንተ ግለሰብ ነህ። ዶክተር ለመሆን ምን ማስረጃ አለ? ጋውን ለብሰህ እንድትናገር እንደተደረግክ ተደርገህ ሊሆን ይችላል። ምን ማስረጃል? እኛ ብለህ ስታወራ ሌሎችን ጨፈለካቸው እኮ። የእኛን ጥያቄ ብለህ ስታወራ ሌሎች ዶክተሮችን በአጠቃላይ ወክለህ የውክልና የሰጡህን እንትን አምጣልን፣ የውክልና ወረቀት አምጣልና፣ እኛ ብለህ አታወራ። ሲጀመር እኛ ብለህ ስታወራ ስታወራ ሌሎች ኢትዮጵያ ውስጥ ያሉ ዶክተሮችን አጠቃላይ ወክለህን የቀረብህ፣ ወክለውሃል? የውክልና ደብዳቤ አለህ? የለህም። ካድሬ ነህ። ካድሬ ለመሆንህ ትልቁ ማስረጃ የዶክተሮች ጥያቄ ወደ ሌሎች ሴክተሮች እንዳይዛመት ሰግተሃል። ይሄ ስጋት ደግሞ የአንድ ካድሬ ስጋት እንጂ ያንድ ተበዳይ ዶክተር ስጋት አይደለም። ካድሬ ነህ፣ እናቴ ነህ፣ ካድሬ ነህ። ካድሬ ድብን ያልከ ካድሬ ነህ። እኛ ጥያቄ ለራስህ እየዘገንክ ከአስረኛ ክፍል አቋርጠህ እየዘገንክ ደሞዝ ትበላለህ። ዶክተሮች ጥያቄ ሲኖራቸው ዶክተር ዶክተሮችን ጥያቄ ጀዋር መሐመድን ከምከስ በቃ ወደ ሌሎች ሴክተሮች እንዳይዛመት የእነዚህን የዶክተሮችን ጥያቄ ቶሎ ብሎ መንግስት እንዲፈታ ለምን ነው ጥረት ማታደርገው? ቀላል ነገር እኮ ነው። ጀዋር መሐመድ እንዳያራግበው ከፈለክ፣ ወይም ደግሞ መሐመድ ከድር እንዳያራግበው ከፈለክ፣ እንዳንጠቀምበት ከፈለክ አንተ ካድሬ መንግስትህና አንተ የዶክተሮች ጥያቄ እንዲመለስ መስራት ነው። ቀላል እኮ ነው። እኛ መርፈን እንቀመጣለን። እኛም መጠቀሚያ ሆናችኋል የምትላቸውም ዶክተሮች ከደሙ ነፃ ይሆናሉ። መጠቀሚያ አድርጋችኋል የምትለን እኛም አቁመን ከደሙ ነፃ እንሆናለን። ጥያቄው ይመለስ። ከዛም በኋላ እንዴ ወዴት ወዴት ነው? ሁሌ ጥያቄን እየሸሹ አንድ ሰው ጥያቄ ሲያነሳ የህወሓት ተላላኪ የኦነግ ተላላኪ የሻቢያ ተላላኪ የግብፅ ተላላኪ እንደዛ ሲባል ተኑሮ ነበር አሁን ደግሞ አረ ይደብራል በናትህ ሰልጥኑ ነገሩ ድንቁርና ቤት ሰርቶባችሁ ጎቹ ወቶባችሁ ሲያበቃ እናንተ ወዴት ወዴት ልሰነጥኑ ነው ኢትዮጵያውያን መሰልጠንና ስልጣኔ ልናቃት ቀርቶ ልናየት ናፍቃናለች እውነቴን ነው ምላቸው በዚህ በሰለጠነ ዘመን ላይ ጋውን ስለለበስ ካንተ ዶክተር ነው ብሎ የሚያምንህ የዶክተሮችን ሁሉ ወክለ መተሃል ብለን ልንቀበል አንችልም። ውክልና አይታል አይደለም። አንተ ጠቅላይ ሚኒስትር አብይ አህመድ ራሱ የኢትዮጵያን ሕዝብ መወከል አይችልም። መቼ ውክልና ተሰጠው? መቼ ውክልና ተሰጠው? አይ ወክለ ነዋል የሚል ይመጣ ይችላል። መቼ ወክለ ተሰጠው? ፕሬዚዳንት ፕሬዚዳንት ፕሬዚዳንሻል ምርጫ ተደርጎ አይደለም። እያንዳንዱ ግለሰብ ድምፅ ሰጥቶት አይደለም። ጠቅላይ ሚኒስቴር ሆኖ ፓርላማ ላይ ነው የሆኑ ካድሬዎች ተሰባስበው ጠቅላይ ሚኒስቴር ይሁን ብለው አደረጉት። በቃ አለቀ። ምን አባቱ ጫር ሲያም ነው።